በቃሽ ይበቃሻል፣ በቃሽ። ቆይ እኔ ምንድን ነው ያለው እኮ እሱ? ቆይ ምሩ ንገርኝ፣ እስኪ ምሩ ንገርኝ። ቆይ እኔ ከአንቺ በምን አንሳለሁ? ንገርኝ እስኪ። ቆይ ኪሩቤል፣ እኔን ለምንድን ነው መውደድ ያውቃተው? ቆይ ንገርኝ፣ ምሩ፣ አስረጅኝ። እኔ ከአንቺ የተሻለ ጉጤን፣ እኛ ሰው ነኝ አይደል? ለምን እሺ? ንገርኝ፣ ለምን? ምሩ፣ ለምን? አስረጅኝ እስኪ ምሩ እንኩት ምን አለ አስረዳኝ እስኪ ኪራ ንገረኝ፣ ዝም አትበለኝ። ለምንድን ነው ልትወደኝ አልቻልከው? ቆይ ንገረኝ እስኪ እኔ ለአንተ ስልክ ስራዬን አልታውቁም? እኔ ለአንተ ቆንጆ አይደለሁም? ስራዬን ትቼ ለአንተ ስል ቤት ተቀምጬ ነበር። ንገረኝ። እምነት ማለት ነው ልጅ ግብርና ውስ ይወደለች እምነት አለለ እምነት ወመረጣዎች አንቺ በእኔ ቦታ ልኮኝ ምንድን ነበር የምታደርገው? አስራጅኝ ምንድን ነበር የምታደርጊው? ስንት ዓመት የለፋውበትን ስንት ዓመት የገረፈውትን ፍቅሬ፣ ምንድን ነው ያደረግሽው? ምንድን የሰራሽው አንቺ ከገጠር መጣሽ፣ ዛሬ እኔ አባከልሽው አይደል? አንቺስ ብትሆኝ ገና ያለ ጊዜ ያቃጠልሽብኝ ልጄ፣ አንቺ በእኔ ቦታ ብትሆኝ ከዚህ የተሻለ ነገር ታደርጊ ነበር። እና ምን ልታደርጊው ግን ምንም ቢሆን ልጅ ማጣት አልፈልግሽ። ምን እንደምናደርግ እናስብበታለን። ግን አሁን ፍላሽ ውስጥ በፍጹም ግን እንደዛ ላደርግ አለም ነህም። ይቅርታ። አልሰጠ። ድሮስ ሌባ ናት እኮ ልጇን አታምንም። እንዲሁ እንደዛ አትፈል። አንተ ለፍቅር እንደምታስበው እኔም ለልጆ ስለማስብ ነው። እሺ፣ አሁን ምን ማድረግ እንዳለብኝም ተረጋግጄ ማሰብ አለብኝ። አሁን እጪልኝ። እሺ። እባክህ ኪራይ ግን ለቤቲ ምንም ነገር እንዳትነግረብኝ። ውጭ የለኝ አልኩሽ እኮ። ሰላም ሰላም፣ ጤና ይስጥልን ውድና የተከበራችሁ ውድ ያሱ ቤተሰቦች እንኳን ደህና መጣችሁ። በያላችሁበት ሰላማችሁ በዚዘች ይበልልን። ዛሬው ጽናት እንደተለመደ ክፍል አርባ አምስት ይዥ ያላችሁ ማለት ነው። እዚህ ጋር ደግሞ ምሩና ሰራተኛዋ የተከራከሩ ይገኛሉ ማለት ነው። ያው ኪራይ የጽናትን ቀለበት ሊያደርግላት ነበረ። የተረገመች ቤቲ አብዳለች ማለት ነው። ሰራተኛዋ ነገ ሁሉም ነገር ያብቃላት ያበቃለታል እያለች እንግዲህ የዛተች ትገኛለች ማለት ነው። ኩሽና ዋኮች ብላ ማለት ነው። ጽናት ሰክራ የልቤ ሳነግረው ሄደ ተመልሰው እያለች እንግዲህ ሳክራ እየቀባጠረች ትገኛለች። ናሆሜ ረጽናት ተረጋጊ ባክሽ እያለች ጽናት ተረባከሽ ቁጭ በይ እያለች፣ ናሆሜ ተውኝ ስሙኝ እያለች ስሙኝ እያለች እኔ ጽናት ማለት ትምህርቴን አቁሜ ሰው ቤት ተቀጥሬ ሰራተኛ ተቀጥሬ ስሰራ በአሰርዬ ተደፍሬ ተደፈርኩኝ እያለች ትገኛለች። ከዛ በኋላ ከአሰርዬን አረገዝኩኝና የአሰርዬ ፍቅረኛ ደግሞ ልጅን መልዛ አስቆምታኝ ልጅን ገደለችብኝ ትላለች ማለት ነው። ናሆሜ ሆሜ ተጨናነቆ ጽናት በእናትሽ ስወድሽ ጎጭ በይ ሰው እየሰማን እኮ ነው ትለዋለች። አሳሰርኩ ሆ እንዴት ነ እንደዛ አደለም ጽናት፣ የውልሽ ሰክረሻልና በጣም ብዙ ብዙ ነገር እያወራሽ ነው ለዛ እኮ ነው ይላታል። እኮ ስለሰከርኩኝ ለጓደኞቹ ገበና ስለፈጣሁ ሰሙ እንዴ እንደ እንደዛ አደለም ጽናትዬ፣ በመጠጥ ተገፋፍተሽ ነው እንደዚህ የተናገርሽው ያለሽው። እሱም እኮ በመጠጥ ተገፋፍተው ነው ህይወቴን ያበላሸው እኮ ትላለች ጽናት ማለት ነው። ግድ የለሽም ሽበኝና እንሂድ፣ ይላታል ፍቅሬን ያልኩትን ህይወቴን የነጠቀኝን ሰው ደግሽ ልድረው ነው እንዴ ወደቤት መሄደው እያለች ትመለስላለች። እና ጽናት ታዲያ እኔም እኮ ጨነቀኝ ምን ላድርግ ብለሻል እያላት፣ መሄድ ከፈለክ ሂድ፣ እኔ ግን ተወኝ እያለች ወንበር ላይ ሰክራ እንትን ትላለች። አንቺን ጥዬ ቆይ እንዴት ሄዳለው ጥዬ እንዴት ሄዳለሁ? ቂራስ ተውኝ አይደል እንዴ ተወኝ፣ ባክህና ሆሜ ተውኝና ሂድ ትለዋለች። እንደዛ እያሉ በመሀል ኪራይ ስልክ ናሆም ጋር ይደውልና ምን ፈለክ? ይለዋል ማለት ነው። እንደዛ እያለው ጽናታው ከኔ ጋር ናት ምን ፈልገህ ነው ምደውለው? ህይወቷን አመሰቃቀላል። ህይወቷ ሁሉ ከእኔ ጋር ናት አልኩ እኮ ብሎ ጆሮ ላይ ጥርቅም ዘጋበትና ማን ነው ስትል ኪራይ እኮ ነው ትላለች። ስላለች እንዳት መጣ? እዛም እዛውም ከሚስትህ ጋር ያለች አረ አንቺ እንዳሰብሽው አይደለም፣ እንደውም በጣም ተጨንቆልሻል እያለ ነው አራባ እባክህ እህ አትዋሽ ለጓደኛ እየሸፈንኩ የምሬ ነው እዚ ተነሽ እና ኒል ይላታል እንደዛ እያሉ ያለ በመሀላቸው ኪራይ መጥቶ ቆይ ምን አደርጋች ነው ሙሽራ የመጣ ብላ እየቀለደች ትገኛለች ማለት ነው ተነሽ በቃ ኒ ስላት የመጀመሪያ ሙዚ ልታደርገኝ እንዴ ቆይ ና ሆማ እንደዚህ እስከምትሆን ድረስ ለምን ዝም ትላታለህ ብላል እሱ እኮ መጠጥ ነጠጣኝ ያንተ ምስት መልዛ ጠጣኝ አይደል ትለዋለች። ቆይ አንቺ እንደዚህ ጨርቅ እስከምትሆኝ ድረስ ምን አጠጣሽ? በቃ በእናትህ ልቤን ያደማኸው ልቤ ምንደምታስመስልኝ አደለም፣ ተነስ ትለዋለች። ና ኪራይም ተነስ ኪራይ ሂድ ያለው ምን ማለት ነው? አንተ ሂድና ምስና ቀፍ ትለዋለች ጽናት። እኔ እንኳ እዚያ ሲኦን የሆነ ቤት ውስጥ መሄድ አልፈልግም። ጽናት የውልሽ ደሜ አታፍዩ ትለዋለች። ቆይ ጠጣበትህና ያፈላው ደምህን አስቀዝቅዝ ትለዋለች። አያህደል በቃህ እባክህ ልጅቷን እንደዚህ ከተትካት አይደለም ከዚህ በላይ ምን ትሁንልህ ይላል። እነ ጽናት ቅጥታ እንደማታውቅ ታውቃለህ። አንተ እኮ ያስጀመርካት ህይወቷ እንደዚህ ምስቅርቅር ያደረከባት አንተ። አሁን እንደምታስመስል ሰው አታድርግ። በቃ ተነስና ሂድልን ሲለውም፣ አዎ ሂድልን ይለዋል። ለቤቲ ቀለበት እንደምታደርግላት እንደሆነ ሰምቻለሁ። አሁን ስለማታውቀው ነገር አታውራ ይለዋል ማለት ነው። ይውልህ ሌላ ሰው ቢነግረኝ ኖሮ አላምንም ነበረ፣ ግን የነገረችን ጽናት ናት። ጽናት ማመን ያለ ማመን አይቻልም ይሏል። አሁን ጽናት ተነሽና ወደ ቤት እንሂድ ሲል እሷ ብድግ ብላ ተነስታ እንደውም አልሄድም ብላ ወንበር አቀፋ። ወንበር የሳመች ትተኛለች ወንበር ላይ ማለት ነው። ሁለቱም ይሉት ነገር ግራ ገብታቸዋል። ጽናት እባክሽ ተነሽ እንሂድ፣ እባክሽ ይሏታል። እሷ ደግሞ አልሄድም ትላለች። ልጅቷን እንዴት እንዳመሰቃቀልካት አየህ? እንዲህ ይሏል። በቃ በሱ እናወራለን አላልኩህም? አሁን ተነሱና እንሂድ ይላል። እኔ አልሄድም እያለች ነው። ናሆሜ እና ሂሳብ ውሰድ ይለዋል። እንግዲህ ብድግ ብሎ ተነስተው ወደ ቤታቸው ያመራሉ ማለት ነው። ጽናትን እንግዲህ እና ኪራይን ያሰበውን የጽናት ሰርፕራይዝ ሊያደርጋት ፈልጎ ነው ማለት ነው። እና እንደዛ ሆኖም እያለ ቤት ታበላሸዋለች ማለት ነው። ይህንን ቪዲዮ እንግዲህ እንደምትወዱት ተስፋ አለኝ። በዚህ ቪዲዮ ምን አይነት ትምህርት እንደወሰዳችሁ ምን አይነት በዚህ ድራማ ምን አይነት ትምህርት እንዳለበት ኮሜንት ላይ አስቀምጡልኝ፣ ሀሳብ አስተያየታችሁ እንመልሳለን ማለት ነው። እንግዲህ ሰራተኛዋና ምሩ ሳሎን ቁጭ ብሎ እያሰቡ ይገኛሉ ማለት ነው። ምን ላድርግ ብላ እያሰበች ትገኛለች። ሰራተኛዋ አው ምን ታደርጊ ያለች ትላታለች ማለት ነው። በቃ እኔ በጠዋት ስለምነሳ እኔ ቀሰቀሳታለሁ ትላለች። ቅልፈሽ ተኝ ትላለች። እሷም ማለት ነው በቃ ደህና ደሪ ብላ ስትሄድ እንግዲህ ኪራይና ናሁምን ጽናት ከመጠጥ ቤት ሰክራ እንደመጣች ተሸከሙ አመጡ። ውይ ጽናት፣ ውይ ጽናት፣ ምን ሆነች ነው ይሆናል ትላለች ምሩ ማለት ነው። ፈጣሪ አንቺን ጠብቀሽ እንግዲ እንግዲህ እንዴት አርገሽ እንደምትች እንዴት አርገሽ ይሄ ቡድን እንደምትሸከሚ አላቅም ፈተናሽ በስተዋል ብላ ምሩ ብቻዋን ቁጭ ብላ ታስባለች። እንደዚያ ቁጭ ብላ እያሰበች ያለ ጽናትን እንግዲህ ተሸክሞ ይመጣሉ ማለት ነው። ናሆምና ኪራይን ጽናትን ይዞ ይመጣሉ። ምን ሆና ነው ስትል፣ ጠጥታ ነዋ፣ እንደዚህ ጨርቅ ሆነች። ምን ሆና ነው እንዳጠጣት ጠይቁ ብሎ ይመልስላታል። ቆይ አንተ ምን ሆነሃል አንተ? ቆይ እንደዚህ እንደማ እንደማጣጣታ ያወቅህ እንደዚህ ጥጥት እስከምታደርገው ታጠጣታለህ እንዴ? ይለዋል። በቃ እንዲሆነ የየዋት ምን ላድርጋት እያለ ናሆ፣ ቆይ ምን ተፈጠረ ነው ይላል። በቃ ቤት ውስጥ ቱ ያለች ምንም ነገር አታውቂም? እንዴት እንዴ፣ ኪሩቤ ቀለበት ሊያደርግ ነው። ምን ትላለች። ማን ኪሩቤ ትላለች። እቺ ልጅ እንዴት እንደሆነች አታያትም እንዴ በመጠጥ ለዛ ከሆኖ የሆነችው ኪራይ እውነት ነው ትላለች። አው ብሎ ይመልስላታል። ጭራሽ ቤትህ ማኖር አስያንስህ ቀለበት ትላለች። ቤት ልመጉዳት አልፈለግም፣ ጽናትስ አላውቅም ይላል ማለት ነው ኪራይ ራይ አሁንስ ግራ እያገባኝ ነው። ቆይ ምን የሆን ከነው አንተ ሰው እዬው እንዴ ጽናት ያኔ ውድ ሻለው የምትላት ያነበረው የውሸት ነበረ። በቃ ህይወት እንደዚህ ነው ይላት ምን ይላል? አንተ ቆይ ትንሽ አታስብም አታገናዘብም እንዴ እቺ ልጅ ምን ትሆንልህ? ቆይ ህይወትዋን ቀመሃት፣ እናንተ እናቷ ቀመሃት፣ ሴትነትዋን ቀመሃት። ምን ታድርጋህ እች ልጅ ይላል ሚስትህ ለምን አጠራትም? ቤት ለምን አጠራትም? ትምጣና ትያት እንዴት እንዳደረገቻት ደስ ይበላት። ጥራት ይለዋል። ቆይ ሰዎቹ ተረጋጉ፣ እያለ ምን ነው ከነሱም ተራራቅ አለች። ናሆማ በቃ አትፍረድ፣ አንተ አንተ ላይ ካልፈረዱ ከማን ላይ ልፍረድ ትላለች። ና እሺ ተረጋጉ፣ ምንድ ነው ምንረጋጋው? ቤቲ እንዴት እንደመረጥካት ልትነግረ ነው። እኔ ከአዋሳ እዚህ ድረስ የጠራኸኝ ፅናት እንደዚህ ልታደርጋት ነው እን የጠራኸኝ ትላለች። የው ለ ተሰማኛለ ኪሪ ወይ አንተ ካሁን በኋላ ለአንተ ምንም ነገር መስማትም ሆነ ማዳመጥም ሆነ አልፈልግም እንደውም ጽናትን ከዚህ ቤት ማስወጣት ያለብን አሁን ይመስለኛል እሺ የአንድ ብቻ ተረጋጋችሁ ሰሙኝ ምንድነው ምን ሰማ ምንድነው ምን ሰማ ይላሉ ይከራከራሉ ማለት ነው ከዛ በመሃላቸው ነገራቸው እኔ ቀለበት ላደርገው ለጽናት ነው እንጂ ለቤት አይደለም ቤቲ ለጽናት ጉድ ሰርታታለች። እንደዚህ እንደዚህ የራቁት ፎቶ ስላነሳች ፍላሽን ደግሞ ጠፍተዋል ለዛ ስለሆነ ነው እኔ ለበዛ ተጨናንቄ ነው እንጂ ጽናትን ጣልቼ ወይም ጽናትን ከህይወቴ አውጥቼ አይደለም። ግን ተጨናንቄ ነው፣ ህይወቴው በሙሉ የሷም እያሰብኩ ነው፣ የሷም መጥፎ ቦታ እንዳትወጥቅ ብዬ እያሰብኩ ነው እያለ ነው ሁሉም ነገር ተዘጋጀ። እንዲህ እያለ አው እያለ እንግዲህ እነሱም ደስ እያላቸው አሁን ሁሉም ነገር እንዳሰብ ነው ሊሄድ ነው መሰለኝ። አው አሁንማ ድል አንተ ሁሉም ነገር ተስተካክለዋ ትላለች ሰራተኛ። እንግዲህ በቃ እሺ አይዞሽ በቃ እያላት ሁሉም ነገር ከተዘጋጀ ልሂድ እያለ ግን እኮ ጽናት እኮ ተኝታለች እያለ ያለችው በቃ ትተኛ፣ እኔ ቀሰቀሳታለሁ ይላል ማለት ነው ኪራይ። ከዛ ወደ ጽናት ያማራል ማለት ነው። እሷ ኩሽናዋን፣ ምግቧን፣ ወጧን እየሰራች ትገኛለች ማለት ነው። ጽናት አልጋ ላይ ቁጭ ብላ ተኝታለች ማለት ነው። አልጋ ላይ እንደተኛች መጥቶ አጠገቧ ቁጭ ብሎ አይን አይኗን እያየ ልብሱን እያለበሰ ፀጉሯን ደበስ ደበስ ያደርጋት ይገኛል ማለት ነው እንግዲህ ጽናት ጽናት ተነሺ እያላት ይገኛል ማለት ነው አይበቃሽም እንዴ እንቅልፍ ይበቃሻል እኮ ተነሺ እስካሁን አነቃሽም እንዴ ይላታል እፍ ወይኔ ራሴ እያለች ወይኔ ራስ መታት ራሴን እኮ ምን ሆኜ ነው ምን ሆኜ ነው ማታ ጠጥቼ ሁሉም ነገር ፕሮግራምህን አበላሽውብህ ኧረ ምንም አልተበላሸም ይላታል አንደኛው ነገር ፕሮግራሙ የዛሬ ነው ሲቀጥል ደግሞ ምንም ነገር አልተበላሸም ብሎ ይመልስላታል። ኧረ እኔም ሳላግዝ እህት፣ ታዲያ በቃ ተነሽቼ ላግዝ እያለች አንድነትን አግዣት እያለት ይገኛል። እሺ ትልና ብድግ ስትል ራሷን ጥብቅ ሳያድርጎ ሲይዘት፣ ቆይ ግን ከልብህ ነው እንደዚህ ሆን ክል ያለው ትላለች ማለት ነው። አው ይላል እሱም ማለት ነው። እሺ ይሁን ትላለች ጽናት። ምንም ነገር የምታውቂው ነገር የለም ይላታል። የዛሬ የነበረን ቪዲዮ ይሄ ይመስላል። ስለነበረን ቆይታ ከልብ እና መሰግናለን። በቀጣይ እስከምንገናኝ ድረስ ቸር ሰንብቱ። ሀገራችን ሰላም ያድርግልን።